ሀይሉ የሰው ነገር እኮ ነው የሚሰማው ጋባሽ ሰው እንደዚህ እንደዚህ ሲል ትሰማለች፣ ግን እንጂ እሷን ትወዳለች እን ከዚህ በፊት ብላለችም እን ከብሩክ ውጭ ነ ህይወት የለም ብላለች። አደ እን የሆነ ሰይጣን ሆኗለው ሰይጣን እንደሚቀል እያወቁ ይገለብጣሉ። ያ ጊዜ ተናደ በቃ እን ተናደ በቃ እሱን ትገፋለች በቃ እንደ ማቶ ታረጋለች፣ ግን በውስጧ ትወዳለች። ያ ጊዜ ደግሞ ልጁ ይጎዳል። ወንድ ልጅ ታውቅለሽ አደለ? አሁን የፍቅር ነገር ምናምን ሚያቁ ልጆች ይህንን ያውቃል። ገብተሻል አደለ? አሁን ብሩክ የታመመው አንደኛ የሆነ ይሄ ጉዳይ ሊሆን ይችላል። የፍቅር ጉዳይ ውስጥ ላይ ይኖራል። እንደዚህ እየወደድከው ጤላ ልትል ሆን ምን ይሆን እያለ በቃ ተናዶ ወይ ተጫንቆ እንደዚህ ይታመማል። እሷ ያ ጊዜ የሱን ጭንቀት ከሰማች የሱ ነገር ካወቀች ከረዳች ማለት ነው፣ ምንም ነገር አይፈጠርም። እሷን ደግሞ እየተረጋገች በቃ ሁሉም ነገር እያወቀች ትሄዳለች። ያ ጊዜ ሁሉም ነገር ይስተካከላል። ወንድ ልጅ እንክብካቤ ያስፈልጋል። ለምን ስትይ ጥሩ ልጅ ነው፣ ለሷ የሚሆን ልጅ ነው፣ ጥሩ ነው። አንዳንድ ወንድ እውነት ለመናገር አሁን ብሩኬም ሀይሜን ቢያገባ ሀይሜን ብሩኬ ቢያገቡ ደስ ይላል። ምክንያቱ በጣም መጀመሪያን በጣም ለምን ሁሌ ይጋባል? ስለሚወደዱ ይጋባል። እነዚህ እርስ በርሳቸው እየተወደዱ ደግሞ አንድ ሰውን አሳልፎ መስጣት ጥሩ አይደለም። አንድ ሰው ለማጨማር በቃል አይደለም አይሆን ስም ከማጠራራት ምናምን ሁለቱን ተከባብሮ በሌላ ነገር ይከባበራሉ። አይደለም በሚናስም በምናምንም እንደዚህ ተከባብሮ ከኖሩ ችግር ለም እኛ እዚህ ጋር የሚያስጨቃጭግ ጭቅጭቅ ምናምን ጋይዝ የመጣ ነው። እኛ መቼም ቢሆን እኔና ሀይሚና ብሩኬ አንድ ላይ ከሆኑ እነሱ ይለያዩ ምናምን ምንለው በእውነት ሳይሆን እኛ ምን ይሰራል ብሩክ ያሁ ሀይምን ትቶ እኛን አያገባም ገብቶሻል አይደለ ወይ ሀይምም ደግሞ ትታ ወይ የኔ ወንድሙን አታገቡ እሷም በሌላ መንገድ ነው የምትደው በሌላ መንገድ ነው ሚሄ ግን እዚህ ጋር ደጋፊዎች ነን ምናምን ስለምንል ነው እንጂ እነሱ ስጣሉ ጊዜ የኛው ሴጣን ስለሚነሳ ነው ዛሬ ሀይሚ የሰራቻ ትክክል ነው አሪፍ ከዚህ እንደዚህ ሆነ አሪፍ ነው ምክንያቱም ልጁ በጣም ባታታጭ አሟል መሰለኝ፣ እና የአንድ ሰው ሲታመም ለማንም ነው የሚያሳዝነው፣ አይደለም ብሩክ ማንም ሰው ቤታ በጣም እሷ ማዝና ያለች ግን ቢሆንም ማለት ነው። በእውነት እንደዚህ ከታማዋ ያለው ነገር አጥፍታ ለሱ የሚሆን ነገር ማድረግ ብቻ ነው በቃ። ይህም ሳይሆን ያለውን ማጥፋት ነው፣ ችግር የለም። እሱም በኋላ እስከ ስትታማው ጊዜ እሱም ይመልሳል። በዚህ ነው በቃ ውለታው። እሷን በቃ ፍቅሩን ተረድታ ብታወራ የሰው ጭቅጭቅ የሰው ልዝንዝ ማሰማ በቃ አንዳንድ ሰዎች

ግን ዛሬ ደስ ይላል ወይ? እየሳቁ እየማል እየተደረጉ ሲል ሁላችንም አንድ ናቸው። ዛሬ የት ሄደ ነው? ጀማዎች የት ሄደ ነው? ወዩቱብ ላይ እያዩ ነው። ሼር አድርጉት። በናት ማለት ነው። እኔ ከዚህ በኋላ ከዚህ በኋላ ብቻ እነሱ እንደዚህ ይሄዱ አንድ ላይ ማለት ነው ማንን እኮ አሁንም እኮ ከሃይሚ ጋርና ከብሩክ ጋር እኮ ምንም ነገር የለም። ኦዲንሶቹ እኮ የሃይሚ ኦዲንሶች። አይ ችግር የለም፣ ምናወራውን አሁን ሃይሚና ብሩክ ታርቆ በደና ቢመጡ እኛ ብናወራ ነገር እነሱ ነገር ሳይምን እና ይናካ ማለት ግን እነሱ ማለት ነው እኛ ነው ወስቶ እነሱ አሁን እዚ ቲክቶክ ላይ ገብቶ እኛ ልጅ ሳሙን ያወራ ነገር እነሱ እያወሩ ስለሆነ ገብቶሻ ብሩክ ያን ከዚ በኋላ ምንድነው ሽማግሌውን በቃ ያለው

በዚህኛው ስልክ ትጀናጅናልሽ በዚህ ደግሞ ጦርት ትፈጥራልሽ። ላይፍ እንደዚህ ነው፣ ይሄ እንደዚህ ነው። ግን የራሳችን ሳናቀኛ ደግሞ እነሱ ፈጣሪ ምስክሬ ነው። እኔ እንደዚህ አይነት ቀልድ የለም የዋይ ነው ጭቅጭቅ ምናምን ጭቅጭቅ የለም የፍቅር ጉዳይ ላይ ምናምን ዝምዝ ምናምን

በጸባይ መያዝ ነው። ወንድ ልጅ ጸባይ ይፈልጋል ከምንም በላይ ከመልክ በላይ ከምንም በላይ ጸባይ ያለው ሴቷ እኮ ገባሽ? ወንድ ልጅ ወንድ ልጅ ሴት የሚወደው በጣም የሚወደው አንደኛ ወንድ ልጅ ለሴት ለወንድ ልጅ ጊዜ መስጠት አንደኛ፣ ጊዜ መስጠት አንደኛ፣ ምን ተባለ? ሰዓት ነው ምንድን ነው ማለቴ ትግስት፣ ትግስት ትግስተኛ መሆን መውለድ

የሆነ ነገር ላይ ተጻልተን ለከስ እንጫለን። እኔ እዚህ መጥቼ ከእናንተ ጋር ሲያወራ እውነት መጥተ በጣም የምር ከሱ ጋር አልጠጣልኝ ትላለች ግን ይደውላል። ግን ሙሉውን በሙሉ አልተጣለንም ግን ዝም ብለን ስልኩን ተዘጋግተን እሱ ሳይደውል አልደውልም ነው። እሱ ሳይደውል አልደውልም። የምር ቃሴ ፍቅረኞች ጋ ከሚናነገር እሱ ማለት ጊዜ ጊዜ ምናምን አሰጭም ሲደውል ራሱ አታነሽም። እኔ ግን እኔም ወረኛ ነኝ እና እዚ ቲክቶክ ላይ ይገባሉ። በቃ ጊዜን እዚ ቲክቶክ ላይ ላይፍ ላይ ጨርሳሉ። ግን እውነት ነው ይሄ አሁን አስቤ ሲያይ ማለት ነው። እሱም ያው ብዙ ጊዜ ሰዓት እሱም ጊዜ አይኖርም እሱ ስለሆነ የሚሰራው ጊዜ ብዙ ጊዜ አይሆንም። ያገኘ ሰዓት ላይ ሊደውል ይችላል። ግን እኔ ደግሞ አይገኙም አላነሰም ወይ ወይም መስመር ላይ አንድ አንድ ስልክ ተደብቀሽ መጠቀም ትችላለሽ። እኔ አሁን እሱን እዚ ጋር አስሬን እሚቀበቡ ከየትም ማያገኙም ሰው ሼር ካረጋ ማለት ነው በዛኛው አንድ ስልክ አለ እሱን